የልጇን ቤዛነት፣ የልጇን መድኃኒትነት፣ የልጇን አዳኝነት ለመጀመሪያ ጊዜ ከሐዋርያትም ቀድማ መላእክትን ተከትላ የሰበከች ያስተማረች ለእኛ የነገረችን አቅጣጫውን ወደ ልጇ ያመለከተችን መቤታችን ነች። እነሆ የዓለምን ኀጢአት የሚያስወግድ የእግዚአብሔር በግ እነሆ ብሎ አቅጣጫውን ወደ ጌታችን ወደ አምላካችን ወደ ኢየሱስ ክርስቶስ ነው ያሳየው። ትእዛዝ አላከብርም ብለው ወለጋ እንደሄዱ ልነግራቸው አይደለም፣ በብሉይ ኪዳን ቤተ መቅደስና በአዲስ ኪዳን ቤተ መቅደስ መካከል ያለው ልዩነት ለመግለጽ ብቻ ነው። የብሉይ ኪዳን ቤተ መቅደስ በጭቃ በጨፈቃ በድንጋይ በወርቅና በእንቁ የተሰራ ነው። የአዲስ ኪዳን ቤተ ክርስቲያን ግን በእግዚአብሔር ደም የተሰራች ነች። እግዚአብሔር በደሙ የሰራ ነገር ግን የአዲስ ኪዳን ቤተ ክርስቲያን የተገለጠች መለኮታዊ መንግስት እንጂ ግለሰቦች ተሰብስበው የሰሯትና ያቋቋሟት አይደለችም። የብሉይ ኪዳን ቤተ መቅደስ በምድር ላይ ብቻ የተጀምራ ምድር ላይ ያቆመችና ያለቀች ነች። የአዲስ ኪዳን ቤተ መቅደስ ግን ምድር ላይ የሚያለች በሰማይ የሚያመች ነች። ናሁ ተመቅረሱ ለእግዚአብሔር

ነገራችን ላይ የመጀመሪያው የአዲስ ኪዳን ሰባኪ እመቤታችን ቅድስት ድንግል ማርያም ጌታችን አምላካችን ኢየሱስ ክርስቶስን በጸነሰችበት ቅጽበት ወተታሰይ መንፈሴ በአምላኬ ወመድኃኒ ልቡናዬ በአምላኬ በመድኃኒቴ ሐሴት ታደርጋለች ብላ የልጇን ቤዛነት የልጇን መድኃኒትነት የልጇን አዳኝነት ለመጀመሪያ ጊዜ ከሐዋርያትም ቀድማ መላእክትን ተከትላ የሰበከች ያስተማረች፣ ለእኛ የነገረችን፣ አቅጣጫውን ወደ ልጇ ያመለከተችን መቤታችን ነች። ልብ በሉ፣ ልቡናዬ በአምላኬ በመድኃኒቴ ሐሴት ታደርጋለች። ትሞርቃለች አላለችም፣ ደስ ትሰኛለች አላለችም፣ ፌሽታም ታደርጋለች አላለችም። እንደዚህ ቡረቃ ፌሽታ፣ ደስታን የመሳሰሉ ነገሮች በጊዜ፣ በቦታ፣ በሁኔታ የሚዘጉ የሚወሰኑ ናቸው። ወይንም በቁስ ላይ የተመሰረቱ እንደ ጠዋት ጤዛ የሚረግፉ እንደ ቀንጥላ የሚያልፉ እንደ ማታ ጀምበር የሚጠፉ ናቸው። ሐሴት ታደርጋለች ማለት በጊዜ በጊዜ በቦታ በሁኔታ የማይወሰን እግዚአብሔር መንፈስ ቅዱሳዊ ነው ማለት ነው። በምድር የሚጀምር በሰማይ የሚቀጥል ስለዚህ፣ እናታችን መዮታችን ቅድስት ድንግል ማርያም ልቡ ላይ በአምላኬ በመድኃኒቴ ሐሴት ታደርጋለች። አምላካችን ኢየሱስ ክርስቶስ የዓለም መድኃኒት፣ የዓለም ቤዛ፣ ለዓለም የተከፈለ ዕዳ ነው። ታላቁ ወንጌላዊ ቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ አንድ ቁጥር 29 ላይ ነዋዊቱ በግው ለእግዚአብሔር ዘያአትት ወያሴት ስለ ኀጢአት ዓለም፣ እነሆ የዓለምን ኀጢአት የሚያስወግድ የእግዚአብሔር በግ እነሆ ብሎ አቅጣጫው ወደ ጌታችን ወደ አምላካችን ወደ ኢየሱስ ክርስቶስ ነው ያሳየው። የበግ የሰው በግ አይደለም፣ የእግዚአብሔር በግ ነው።